በስምብ ወልዶ መንፈስ ቅዱስ አህዶ አምላክ ቅዳሴ ጎርጎሪዎስ ካል ዘገባሬ መንከራት ነው። ይህ ቅዳሴ የጎርጎሪዮስ የቁርባን ምስጋና ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ይካ እግዚአብሔር ከሁላችሁ ጋር ይሁን። ይህ ከመንፈስ ጋር ይካ አምላካችንን አመስግኑት። ይህ እውነት ነው፣ ይገባል ይካ ልቡናችሁን አንሶ ይህ በአምላካችሁ በእግዚአብሔር ዘንድ አለን። ይካ አቤቱ እናመሰግንሃለን፣ እናከብርሃለን፣ እናመሰግንህም አለን። ስምህ ክቡር ነው እኛም እናከብርሃለን። ስምህ ቅዱስ ነው እኛም እናመሰግንሃለን። ከግሩማን ይልቅ አንተ ግሩም ነህ። ጌትነትህ አይነገርም። አንተ የተመሰገንክ ነህ እናመሰግንሃለንም። በቅዱሳን ላይ የምትኖር ነህ። ምስጋናህም ድንቅ ነው። ብዙ ትእልፊት አእላፋት መላእክት ይቀድሷል። የማይተኙት ዕጓንም ያመሰግኑሃል። ወደ አንተ የሚቀርቡ ስምንቱ ጉሩማን ናቸው። የእሳት ማይበልም ወደ አንተ እንዳይቀርብ ይሸሻል። ከአፍህ ከሚወጣው ፍህመሳት የተነሳ ይፈራሉ፣ ይደነግጣሉ። ሁሉም በአንድ ቃል በአንድነት ሆነው አንተን ይቀድሳሉ፣ ያመሰግናሉ። እኛም ትሑት አንባሮችህ እንደ እርሱ እጅን በመዘርጋት እጃችንን አንስተን መስቀልን አስመስለን እናከብረሃለን፣ እናመሰግንሃለንም እነርሱም ክንፍ አላቸው ሱራፊልና ኪሩቤል እያንዳንዳቸው ክንፋቸው ስድስት ነው። ይዲ የተቀመጣችሁ ተነሱ። ይካ ሁሉም አንዱ ነው በአንድ ቃል አንተን ይቀድሳሉ ያመሰግናሉ። አንዱ ለአንዱ ይህም ለዚህ ሁለተኛው ለሁለተኛው፣ ቅዱስ ቅዱስ ቅዱስ ፍጹም አሸናፊ እግዚአብሔር የጌትነትህ ምስጋና በሰማይና በምድር የሞላ ነው ይላሉ። ይዲ ተሰጠውን መልሱ። ይህ ቅዱስ ቅዱስ ቅዱስ ይካ በደመናት መጋረጃ ተሰወረ። ከቅድስት ድንግል መድህን ተወለደ። ጌታ ተገኘ። እውነተኛ ፀሐየ ጽድቅ ወጣ። ላኪ አብን እናምናለን፣ ተላኪ ወልድንም እናምናለን፣ ማህያዊ መንፈስ ቅዱስንም እናምናለን። ሞትን ያሰናበተ የብረት ችንካረንም የሰበረ ከሙታን ተለይቶ ተነሳ። ሙታንንም አስነሳ። ወደ ሲኦልም ወርዶ የታሰሩትን ፈታ። ነፃነትንም ሰበከላቸው እንላለን። ይዲ ወደ ምስራቅ ተመልከቱ። ይካ እናመሰግንሃለን እናከብርሃለንም። ጨለማን አርቀህ ብርሃንን የምትሰጥ እውነተኛ መድኃኒታችን ሆይ ልጅህ ሰውን በመውደዱ በዚያች ሌሊት ሥጋውን ሰጠ። ይዲ እናስተውል። ይካ አምላክ ሲሆን ሁሉን ሆነ። በያዙትም ጊዜ የርኩሳንን ምራቅ ተቀበለ። በሥርዓት መዘጋትን ሁሉ ቻለ። ጌታና አምላክ ሲሆን ይህን ሁሉ ስለኛ ታገሰ፣ ስለኛ ሁሉን ተሸከመ። ስለ ነዳያንና ስለ መስኪናን ወገኖችህ፣ ስለ ነቢያትና ስለ ሐዋርያት፣ ስለ ሰማይታትና ስለ ምእመናን፣ ስለ ጳጳሳትና ስለ ቀሳውስት፣ ስለ ዲያቆናትና ስለ አናጉነስጢስ፣ ስለ ባልቴቶችና ስለ ድሆች፣ ስለ ደናግልና ስለ መነኮሳት፣ ስለ ወራዙትም፣ ስለ ኃጣንና ስለ ጎልማሶች ሰዎች የተበተኑትን የሰበስባቸው ዘንድ ኃጣንን ያጸድቃቸው ዘንድ የበደሉትንም ሁሉ ወደ ንስሐ ይመልሳቸው ዘንድ ትንሣኤውን የሚያሳውቅ ዘንድ ስማቸውን የምናውቀውን አቤቱ አንተ እግዚአብሔር ታውቃቸዋለህ ተረዳቸዋለህም ሁሉ በፊት የተገለጸ ነው። ይዲ በእንተ ብፁ ይካ ንፍቅ ጸሎተ ቡራኬ ይዲ ንፍቅ አቤቱ ማራቸው ይካ ልሄንም ሁሉንም አስቀድሞ በሰደድከው በምትወደው ወዳጅህ በልጅህ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ይህችን ህብስት በተራራና በኮረብታ የተበተነች ስትሆን እንደ ሰበሰብካት፣ ተሰብስባማ አንዲት ፍጽምት ህብስት እንደሆነች እንዲሁም እኛን በጌትነትህ ከክፉ ሕሊና ሁሉ ለይተህ በፍጽምት ሃይማኖት አንድ አድርገን ውሃንም ከወይን ጋር አንድ እንዳደረግህ፣ ወይኑም ከውሃው ጋር አንድ እንደሆነ አንድ ከሆነና ከተቀላቀለ በኋላም አንዱ ከአንዱ ይለይ ዘንድ እንዳይቻል፣ እንዲሁ እኛንም ከክፉ ሐሳብ ሁሉ ለይተህ በጌትነትህ በፍጽምት ሃይማኖት አንዳድርገን። በዚህ ጊዜ ጣኑን ያሳርግ። ይህ አቤቱ በመንግሥት አስበን። ይካ አቤቱ ሰውነታችንን ከጌትነትህ ገናናነትህን በትህትናችን ትህትናችንንም ከገናንነትህ ጋር አንዳድርግ። ይዲ ቀሳውስት እጆቻችሁን አንሱ። ይካ አንተ ለደቀ መዛሙርትህ የሰጠኸውን ይህንን ቁርባን እናቀርብልህ ዘንድ ይህ እናምናለን። ይካ ይህ ህብስት ኀጢአት በሚሰረይ ገንዘብ ለዘላለም ሕይወት ስለ እናንተ ተፈትቶ የሚሰጥ ሥጋዬ ነው፣ ንሱ ብለህ ለደቀ መዛሙርትህ የሰጣቸው አንተ ነህ። አሜን። ይህ አሜን አሜን አሜን። ይካ እንደዚሁም በጽዋው ላይ ነገርካቸው። ይህ ጽዋ ኃጢአት በሚሰረይ ገንዘብ ለዘላለም ሕይወት ስለ እናንተ የሚፈስ የሚሰጥም ደሜ ነው፣ ንሱ ጠጡ ብለህ አሜን ይህ አሜን አሜን አሜን። ይካ ይህን ብስት በበላችሁ ጊዜ ይህንም ጽዋ በጠጣችሁ ጊዜ መታሰቢያዬን እንደዚህ አድርጉ አልካቸው። አንድ ጊዜ ብስቱን ይባርክ፣ አንድ ጊዜ ጽዋውን ይባርክ፣ ከዚያ ሁለቱን ይባርካል። የቄሱ ትእዛዝ ነው ይሄ። የእኔን ሞት ታስተምራላችሁ መነሳቴንም እያመናችሁ። ይህ አቤቱ ሞትህን እንናገራለን። ይካ መታሰቢያዬን አድርጉ። በክብርና በምስጋና በእምነት ገናንነትን እናቀርብልሃለን ከእርሱ ለሚቀበሉ ሁሉ ለተድላና ለደስታ፣ ለፈውስና ለረዴት ሥጋንም ለማደስ መንፈስንና ነፍስን ለማዳን ይሆን ዘንድ ሁሉም በአንድነት በአንድ ቃል ያመሰግንሃል ለዘላለሙ። ይህ አሜን። አቤቱ ማረን፣ አቤቱ ራራለን፣ አቤቱ ይቅር በለን። ይዲ በፍጹም ልብ። ይህ በፊት እንደነበረ ይካ አንድንሆን ዘንድ መሆንን ስጠን። ይህ እንደርሱ ይካ የእግዚአብሔር ስሙ ምስጉን። ይህ እንደርሱ ይካ የመንፈስ ቅዱስን ጸጋ አላክለን። ይህ እንደርሱ ይዲ ለጸሎት ተነሱ። ይህ አቤቱ ይቅር በለን። ይካ ሰላም ለሁላችሁ ይሁን። ይህ ከመንፈስህ ጋር ይካ የመፈተት ጸሎት አቤቱ ጌታችን ኢየሱስ ክርስቶስ እናመሰግንሃለን። የኃይላት ጌታ የሥልጣናትም ጌታ የይቅርታም ጌታ ንጹሕ ክቡር ሚስጥርህን አድለህናልና እናመሰግንህ እናወድስህ ዘንድ በቅዱሳን ላይ የምትኖር ነህ። ጌትነትህም ለዘላለሙ ድንቅ ነው። ሁሉን የሚይዝ ጌታችን አምላካችን እግዚአብሔር። ይዲ ጸልዩ። ይህ አቡነ ዘበሰማያት። ይካ ሁሉን የምትይዝ እግዚአብሔር እንለምንሃለን፣ እንማልድሃለን። ንጹሕ ክቡር ሚስጥርህን አድለኸናልና አነዋወርህም በመለኮትህ በዚህ በምንቀበለው ህብስት ላይ ነው። ለሚቀበሉትም ለተድላና ለደስታ ለፈውስና ለረድኤት ለዘላለም ሕይወትም ሥጋን ለማደስ ነፍስንና መንፈስን ለማዳን ይሆናቸው። በሰማይ ባለ መንግሥትህ በርስታቸው ውስጥ አንድ አድርግ። በአንድ ልጅህ በእርሱ ያለ ክብር ጽን ላንተ ይገባል። ከእርሱ ጋራ ከመንፈስ ቅዱስን ጋር ዛሬም ዘወትርም ለዘላለሙ አሚን። ይህ አምላካችን ሆይ እንደ ቸርነትህ ነው እንጂ እንደ በደላችን አይደለም። ዳግመኛም የመድኃኔ ዓለም የመላእክት ሠራዊት በመድኃኔ ዓለም ፊት ይቆማሉ። መድኃን ዓለምን ያመሰግኑታል። የመድኃኔ ዓለም ሥጋውና ደሙ ደሞ ከመድኃኔ ያለም ፊት እንቅረብ። እርሱን በማመን የክርስቶስን መወለድ እናምናለን። ይዲ ንፍቅ መኳንንት ደጆችን ክፈቱ። ይዲ የቆማችሁ ሰዎች ራሳችሁን ዝቅ ዝቅ አድርጉ። ይካ ብርሃናትን የፈጠረ ኢየሱስ ክርስቶስ ብቻ ነው፣ ብርሃኑን ከጨለማ የለየ። ራሳቸውን ዝቅዝቅ ዝቅ ያደረጉልህን ወገኖችህን ጠብቃቸው ከአንተ ዘንድ በረከትን በጎ ተስፋንም ደጅ የሚጠኑትን ትጠብቃቸው ዘንድ ትባርካቸውም ዘንድ ልጆቻቸውንም ታሳድጋቸው ዘንድ በሚቀበሉ ገንዘብ ቅዱስ ቁርባንን ለበረከት ስጣቸው። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ፅን ለአንተ ይገባል ከእርሱ ጋራ ከመንፈስ ቅዱስን ጋር ዛሬም ዘውትርም ለዘላለሙ አሜን። ይዲ ስገዱ። ይህ አቤቱ በፊትህ ይካ ጸሎተ ንስሐ ይዲ ተመልከት ይህ ቅዱሳት ለቅዱሳን። ይህ ቅዱሳት አንድ ነው። ይህ እግዚአብሔር ከሁላችሁ ጋር ይሁን። ይህ ከመንፈስህ ጋር። ከዚህ በኋላ ቄሱ መላውን እስት አንስቶ በእጁ ይዞ እንዲህ ይበል። አቤቱ ክርስቶስ ማረን። ሶስት ጊዜ በል በሎል ዜማ፣ አስራ አምስት ጊዜ በኖስ ዜማ። ይህ እንደርሱ ይዲ። በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ። ከዚህ በኋላ ወደ ህዝቡ ተመልሶ አምላካችን እግዚአብሔር ሆይ ከተቀበሉም በኋላ ይካ ሀዳፌ ነፍስ። ዳግመኛም ሁሉን የሚይዝ የጌታችንና የመድኃኒታችን የኢየሱስ ክርስቶስን አባት እግዚአብሔርን እንማልደዋለን። የዘላለም ጌታ ስምህ ገናና ቅዱስም የሚሆን በልዑላን የተመሰገንክ ትሑታንም የሚያመሰግኑህ ፈጽመን እናመሰግንሃለን። ይህን የተቀበልነውን ቅዱስ ቁርባንህ አንተ አድለኸናልና አንተን በማመን ፈጽምልን ሕይወት የኃጢአት ማስተስሪያ ሊሆን በጊዜው ሁሉ በሰዓትም ሁሉ አንተን ፈጽመን እናመሰግን ዘንድ ሁሉን የሚይዝ አምላካችን እግዚአብሔር። ይድ ጸልዩ ይካ ሁሉን የሚትዝ እግዚአብሔር እንለምንሃለን እንማልድሃለን፣ በመንፈስህ ታከብረን ዘንድ ይህንም ለበረከት አድርግልን፣ አቤቱ አንተን በጊዜው ሁሉ በሰዓቱም ሁሉ ፈጽመን እናመሰግን ዘንድ በአንድ ልጅህ በእርሱ ያለ ክብር ጽን ለአንተ ይገባል፣ ከእርሱ ጋራ ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ። ይህ አሜን። ይካ አንብሮ እድ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ባርከን ቀድሰንም ያለ ኃጢአትና ያለ ነውር በደስታ ወደ ቤታችን እንሄድ ዘንድ የበቃን አድርገን፣ ከክብርት ማዕድህ የተቀበልነው ሥጋህና ደምህ የሚያድነን ይሁን አቤቱ ወደ ሕይወት መንገድ ይመራን ዘንድ መንፈስህንም ላክልን። ወልደ እግዚአብሔር ለዓለም ሥጋውን ደሙን አዘጋጀ እንበላ ዘንድ ከእርሱም ጋር እንኖር ዘንድ። በምሕረቱ ወደ እርሱ ወደ ቅዱስ መሠዊያው አቀረበን የእግዚአብሔር ባሮች እንባል ዘንድ የልዑል ማደሪያም እንሆን ዘንድ ሁላችን በልመናና በመስገድ በንጽሕናም በሃይማኖት በፊቱ ወደ እርሱ እንቅረብ። ጸሎትን በሚያሳረጉ በካህናት እጅ የተቀበልነው ቅዱስ ሥጋውና ክቡር ደሙ ለሕይወትና ለኃጢአት ማስተስሪያ፣ ከሙታንም ተለይቶ ለመነሳት፣ ለመንግሥተ ሰማይ ርስት ይሆነን ለዘላለሙ አሜን። በበዓለ ልደት ቀድስ። ረድኤተ እግዚአብሔር አይለየን።